ሱራፌል እንግዲህ ቤቱን በስሟ እንዳላዞረ በፎርጅት ዶክሜንት አዞሬልሻለሁ ቤዛ እየ ያለ እንደሸወዳት አውቃለች። እንግዲህ ውድ ቤተሰቦቼ ቤዛን ይዤላችሁ መጥቻለሁ። ሰብስክራይብ ላይክ እያደረጋችሁ ተከታተሉኝ። አጠር መጠን ያለ ይዤላችሁ መጥቻለሁ። ሳሜና ሮቤል እኔን ለመጣ እየሞከሩ ነው። የሁለቱም ጥላት ሁኛለሁ ቤዛጌ እነሱን እያለ እየሸወዳት ይገኛል። እንግዲህ ከሁለቱም ይልቅ ባልሽን ነመኝ እያለ እያታለላት ይገኛል። አንተ ራሱ እኮ በጣም ውሸት አምነህ እንዴት አምነሃለሁ እያለችው ነው። ጥላቶቻችንን ለማሸነፍ እኛ መፋቀር አለብን፣ እኔንመኝ ከሁለቱ ሚልቅ እያለ ሊያሳምናት ቢሞክርም እሷ ግን የጥሞና ጊዜ ፈልጋለሁ አንተም ውጣልኝ እያለችው ነው። አንተንም አላምነህም እያለችው ትገኛለች። ሳሮን ያልከኝን አድርጊያለሁ ልጅን ለምን አሰጠኝም? ስትለው ስራሽን በአግባቡ አሁንም አልተወጣሽም እያለ እንግዲህ ሳሮንን ከባድ ሁኔታ ላይ አስገብቷታል። የልጅሽ አባት ማን ነበር? አንድ ሀሳብ መጥቶልኛል። ለምን ሱራፌልን ሄደሻ አንተ ልጅ ነው አትይውም እያለ በጣም እያስጨነቃት ይገኛል። እሷም ሱራፌል እና እኔ እኮ ልጅ ከመውለዴ በፊት አንተዋወቅም በማለት መልሳለታለች። በፊቱ ማድረግ አይችልም ላድርገው ቢል እንኳን ከመውለዴ ከአምስት ዓመት በፊት እኔ ሱራፌልን አላውቀውም። ይህን ነገር ባደርግ ቤዛ በደንብ ላታምነኝ ትችላለች ስትለው እሳቱን በደንብ ካቀጣጠልሽው ይቀጣጠላል እና ይነዳል እያለ ነው እንግዲህ ይሄ መናጢ ዶክተር። እዛ ቤት በድጋሜ ትገቢና በደንብ እሳቱን አቀጣጥለሽ መውጣት አለብሽ ሲላት፣ ግን ለምንድ ነው አንተ በዚህ ልክ ለነሱ ክፋት የምታስበው ስትለው፣ ያን የሚያገባሽ ነገር የለም የአንቺ ስራ እሳት ማቀጣጠል ነው ብሏል። ልጄን አንድ ጊዜ እንኳ ድምጿን አሰማኝ ብትለውም፣ ዶክተሩ እሳቱን አቀጣጥለሽ ካልመጣሽ ልጅቱ የስራ ፌልናት ብለሽ አቀጣጥለሽ ካልመጣሽ ልጅሽን በፍጹም አታገኝም በማለት አባሯታል። ሂጅና አቀጣጥሌ ብሎ እሷ ግን ኧረ ተውኝ ልጄን አሰማኝ ብትለው እንኳን የመስሚያ ጆሮ አቷል። ዶክተሩ እንግዲህ የቅንጅርት መጥፋት ሳሚን እና ሉሲና በጣም አስጨንቋል። ቅንጅርት የዶክተሩንና የሳሚን ውስጣዊ መጥፎነት ሰምቷል ማለት ነው እሱ ስለያዘባቸው እንግዲህ ምን አድርገውት ይሆን? ቤተሰብ እንግዲህ ሱራፌል ዶክተሩ ጋር የሚሰራ ያስመስለዋል። ምክንያቱም ቤቷን በሷ ስራ አላደረገላትም። አደገኛ ነገር ሆኗል የሱራፌል ነገር። ጎቻ ቤዛ ቤዛን ስትል እኔንና እህትህን እረስተሃል፣ ከዚህ በኋላ አያቴ ጋር ልሄድ ነው ስትለው ኩቻዬ እንዴት እንደዛ ታደርጊያለሽ? እኛን ጥለሽ እንዴት ትሄጃለሽ? የቤዛን ነገር ጥግ ላይ ካደረስኩኝ አንቺ ጋር እኖራለሁ እያላስ ነው። ይህ ቢዛብ የማያልቅ ገመድ የሆነ ታሪክ እስኪያልቅ ድረስ ሉ ሲማለቅ አለባት እጨርሰዋለሁ ይህንን ጉዳይ ስላት እንኳን ልጨርሰው ገመድ እየተጎተተ ነው። የቤዛ ነገር ማለቂያ የለውም። ስለዚህ ኩቻ እዚህ ጋር ማቆም አለባት እያለች ነው። በጣም የቆየ ነው

እንግዲህ ልጅቱ እኮ ያንተ ልጅ ናት ልጅህ፣ እንደውም ከዚህ ቤት አልወጣም በማለት እሷ ግን እሱ ግን ጎትቶ አውጥቷታል ማለት ነው። ቤዛ ያመነቻት ትመስላለች። እንግዲህ ሱራፌል ዶክተሩ ጋር እንዳልሆነ የሚታመን ነገር አለው። ደግሞ በዚህ ገኑ በኩል ቤዛን እየሸወዳት መሆኑ ብዙ ጊዜ እየታወቀ ነው እኮ ያኔ ብጠይቀስ ምን ችግር አለው? ጋር ግን እንግዲህ ቤዛ አስቸጋሪ ናት። ይህንን ነገር ብቻ ያንሁኝ ማሰብ እፈልጋለሁ ብላ ሶራፌልን በፍጹም አላመነችው ማለት ነው። ምክንያቱም ብዙ ጊዜ ዋሽቷታል። ምናልብ ሰው ልጅ ሸሚሰች ዋነኛው ጥላት የሱራፌል ሳይሆን ሳሜ ነው። ይህንን መድኃኒት ለሳሜ ትሰጫለሽ በማለት ደግሞ ይህ የመናጢ ዶክተር ሌላ መድኃኒት ይዞ መቷል። እኔ ሳሜን መግደል አልችልም፣ በጣም በጣም መልካም ልጅ ነው። አላደርገው ማለች ስ ሳሮን ማለት ነው እንግዲህ ሳሚ የራሱን ሞት በእጃቸው ይዘው ቪዲዮ ሲቀርጽ ነበረ። አሁንም በድጋሚ የሌላ ሰዎችን ሕይወት አትርፈህ ነበር፣ አሁንም የራስን ሕይወት ማትረፍ ችለሃል ይለዋል ዶክተሩ። ይህም መርዝ ለሳሚን ማሰጭው ከሆነ ለልጅሽ እሰጣታለሁ፣ ልጅሽ ትሞታለች ሲላት በጣም ራሷ መቆጣጠር አቅቷት ዶክተሩን ስቧጭረውና ሲመታው ነበር። እኔ ሳሚን እንኳን መግደላ ቀርቶ አይደለም መጉዳት እንኳን አልችልም፣ እባክህ ብላ ብለምነውም ይሄ ጨካኝ ዶክተር ግን በፍጹም አረመኒነት በተሞላበት መልኩ ልጅሽን ገላታለሁ እያለት ነው ሌላ የፈለግከውን ነገር ዘዘኝ ሳሚ ግን አይሆንም እያለች ነው። ጉዳዩን ከጨረስክ በኋላ እናት እዛው ነው የምትቀበረው እያለ ስለ ልጇ መሞትና መቀበር እናቷ ፊት እያወራ ነው። እሺ በቃ እያለች እንግዲህ ተስማምታለች። እሺ ብላ መድኃኒቱን ስትቀበል ሳሜ ቪዲዮ ከቀረጸ በኋላ ወደ እነሱ ከች ብሏል። ምን ልታረጉ ነው? ምን እያረጋችሁ ነው ሲላቸው እንግዲህ ጥይቱን ይዞ ወደ ሳሚ ሲደቅንበት፣ ሳሚ ደግሞ ጥይቱን ወደ ጎን ሲያደርገው፣ እንግዲህ ሳሮን እጇን ተመታለኝ ማለት ነው። ሆስፒታል መሄድ አልችልም፣ ሆስፒታል ከርኩ የልጄን ይገላታል ብላ የእናት ነገር፣ የራሷ ደም እየፈሰሰ ነው እናት እንግዲህ በዚህን ያክል ዋጋ እየከፈለች ነው። እንደዚህም ሆና እንግዲህ ሳሮን ባካችሁን ልጄን አድኑልኝ እያለች ነው። እናት ለዘላለም ትኖር ሮ እዚህ ዶክተር እንግዲህ ቤዛ ሱራፌል ውሸቱን፣ ቤቱን በስምሽ አድርግልሻለሁ ያላትን አየችው ማለት ነው። እያለቀሰይ ነበር። ከሁሉም ከሁሉም የምታሳዝነው ነው ቤዛ ናት። ሳሮን፣ እኔ ነኝ እዚህ ሁሉ ነገር ያስገባኋት፣ እዛ ቤት ሰሌሌ ብዬ ባልካት ኑሮ ይህ ሁሉ ችግር ባልመጣ እያለ ሳሚ ራሱን እየተጸጸተ ነው በራሱ እኔ አይደም ከሱ ሁሉንም ፖሊስ ቢያውቀው ብዬ አስባለው፣ ስትል ኩቻ። ሳሚ ደግሞ ስንት ሰው ህይወት ተደብቋል አለ። አንደኛ ሳሮን ልጅ ናት፣ ሁለተኛ ቅንጅርት ነው፣ ሶስተኛ ቤዛ ናት። እነዚህ ሁሉ ሰዎች ይጎዳሉ ፖሊስ ጋር ማለት አልገባኝ። እነሱ ናቸው የቤዛ ሊገድሏት የዛን ጊዜ ሲያቅዱ ነገር ካደረግ ዶክተር ልጇን ቆይ አንተ ከሃዲ፣ ዱሮም ሳም የሚለኝን ለመስማት ትክክል አልነበረም ብላ እንግዲህ በጥፊያ ብለዋለች። ሱራፌልን ማለት ነው። ቤቷ በራሷ ስም ከሆነ ታስወጣኛለች ብሎ አስቦ ነበር። ግን ሱራፌል ፌል ምን አስቦ ነው? ሱራፌል በጣም አደገኛ ሰው እንደሆነ እንግዲህ ዶክተሩም ጋር ቢጣሉም ቢጋጩም፣ ግን ደግሞ ሌላ ሚስጥር እንዳለው ከባድ ነገር እንዳለው ያስታውቃል። ሁሉንም ንብረትሽን በስሜ አድርጊ ሲላት ነበር፣ ቤዛን ማለት ነው። ይሄ ሱራፌል ጥሩ አፍቃሪ ሳይሆን መጥፎ አፍቃሪ የሚመስል ነገርም አለው እንግዲህ፣ እሱን ወደፊት የምናየው ይሆናል። ቤተሰብ በጣም የተወሳሰበ ድራማ ነው። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ፣ ሰብስክራይብ እያረጋችሁ ተከታተሉኝ። ላይክ እያረጋችሁ ሰብ እያረጋችሁ የምትከታተሉኝን ደግሞ በጣም ከልብ አመሰግናለሁ። በድጋሚ እስከምንመለስ ድረስ ደህና ሁኑልኝ። ቻው።